ጦርነት ሊነሳ ይችላል ሲሉ አስጠነቀቁ። በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሶስት ጄኔራሎችን በጊዜያዊነት የማገዳቸውን ውሳኔ የክልሉ የሰላምና ጸጥታ ቢሮ እንደማይቀበለው አስታወቀ። የቀድሞው የፊሊፒንስ ፕሬዝዳንት ሮድሪጎ ዱቴርቴ በቁጥጥር ስር ዋሉ። ወደ ቀዳሚው ዜና አልፋለሁ። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅስበት ጦርነት ሊነሳ ይችላል በማለት አስጠነቀቁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቀር አለ፣ የእኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናውም ዳፋ እንደሚሆን ጀነራል ጻድቃን በእንግሊዝኛ ባስነበቡ ጽሑፍ አስታውቀዋል ሲል ቢቢሲ ዘግበዋል። በሁለቱ አገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራል ጻድቃን ለቀጠናው አውዳሚ እንደሚሆን ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቅ የአገራቱ ጂኦግራፊያዊ ይለወጣል፣ በአፍሪካ ቀንድና በቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜ አስተዳደሩ ውስጥ በምክትል ፕሬዚዳንትነት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌትናን ጀነራል ጻድቃን ገብረ ትንሣኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠንና ለምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉ አክለዋል። መረጃው የቢቢሲ ነው። በትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ሶስት ጀኔራሎችን በጊዜያዊነት የማገዳቸውን ውሳኔ የክልሉ የሰላምና የጸጥታ ቢሮ እንደማይቀበለው አስታወቀ። ከመጋቢት አንድ ቀን 2017 ዓ.ም ጀምሮ መግባባት እስኪደረስ በሚል የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ሶስት ጀኔራሎችን በጊዜያዊነት የማገዳቸውን ውሳኔ የክልሉ የሰላምና ጸጥታ ቢሮ እንደማይቀበለው አስታወቀ ከመጋቢት አንድ ቀን 2017 ዓም ጀምሮ መግባባት እስኪደረስ በሚል አቶ ጌታቸው ጊዜያዊ እግድ እንደተላለፈባቸው በደብዳቤ ያስታወቋቸው ጀነራሎችም ሜጀር ጀነራል ዮሐንስ ወለ ጊዮርጊስ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይለ ናቸው። የፕሬዚዳንቱን ውሳኔ ተከትሎ የክልሉ የሰላምና የጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ ዛሬ መጋቢት 2 ቀን 2017 ዓ.ም ባወጣው መግለጫ ውሳኔውን እንደማይቀበሉ አስታውቋል። የእግድ እርምጃ የተላለፈው በወንጀለኞች ላይ የተግባር እርምጃ መውሰድ ስለተጀመረ ነው ብሏል። የጊዜ አስተዳደሩ በሦስት ጀነራሎች ላይ ያሳለፈው የእግድ ውሳኔ ተቋማዊ አሰራርንና ሕግን ያልተከተለ ነው ሲልም ገልጿል። ያልሾመውን ያወረደ ነው ሲል የጊዜ አስተዳደሩን ፕሬዝዳንት ውሳኔ የገለጸው የጸጥታ ኃይሉ መግለጫ በግልጽ የተወሰደ እርምጃ በመሆኑ ተቀባይነት የለውም ብቻ ሳይሆን ስልጣንን ተጠቅሞ ወንጀልንና ወንጀለኞችን ለመከላከል እና ለመቆጣጠር የሚደረገውን ጥረት ወደኋላ የሚመለስ በመሆኑ ሊቆም ይገባል፣ ሲጠይቋል የተጀመረውም ህግንና ህገ መንግስቱን የማስከበር ስራ ተጠናክረው እንደሚቀጥል ለህዝባችን ልናሳውቅ እንወዳለን ብሏል ብሏል። ጽህፈት ቤቱ በመግለጫው ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያቸው ላይ የአፕል ግብርና ምርታማነታችን እድገት እያሳየ ነው ከሚል ጽሁፍ ጋር የለጠፉት የአፕል ምስሎች ከሌላ ሀገር የተወሰዱ መሆናቸውን ተከትሎ ልጥፉ ከገጻቸው ላይ መነሳቱ ተገለጸ። በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸውና በትዊተር አካውንታቸው ላይ የአፕል ግብርና ምርታማነታችን እድገት እያሳየ ነው ከሚል ጽሁፍ ጋር ስድስት የአፕል ምስሎችን አያይዘው ለጥፈው የነበረ ቢሆንም የለጠፉት የአፕል ምስሎች ከሌላ ሀገር የተወሰዱ መሆናቸውን ተከትለው በዛሬው ዕለት ለጥፉ ከገጻቸው ላይ መነሳቱን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ስህተቱ የተፈጠረው የታችኛው መዋቅር ወደ ጠቅላይ ሚኒስትር ጽህፈት ቤት የተሳሳተ መረጃ በመስጠታቸው ነው ብሏል። ምስሎቹ ከሌላ ሀገር መወሰዳቸውን ጥቆማ ላደረሱ አካላት የጠቅላይ ሚኒስትር ጽህፈት ቤት ምስጋና አቅርበዋል። የቀድሞው የፊሊፒንስ ፕሬዝዳንት ሮድሪጎ ዱቴርቴ በቁጥጥር ስር ዋሉ። በሰብአዊነት ላይ የተፈጸሙ ወንጀሎችን ፈጽመዋል የሚለውን ውንጀላ እየመረመረ ያለው ዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ ባወጣው የእስር ማሰጃ ነው ፕሬዚዳንቱ በቁጥጥር ስር የዋሉት። ዱተርቴ ከሆንግ ኮንግ እንደደረሱ በማኒላ አየር ማረፊያ ማክሰኞ ዕለት ተይዘው በቁጥጥር ስር መዋላቸውን የፊሊፒንስ መንግስት ያሳወቀ ሲሆን በዓለም አቀፉ የወንጀለኞች ፍርድ ቤት ጥያቄ በዓለም አቀፉ የፖሊስ ኤጀንሲ በኢንተርፖል በኩል ተይዘዋል። ጠቅላይ አቃቤ ሕግ ለቀድሞ ፕሬዝዳንት በሰብአዊነት ላይ ለሚፈጸሙ ወንጀሎች የእስር ማዘዣ ማውጣቱን ገልጾ ነበር። ክሱ ከ2016 እስከ 2022 በስልጣን ላይ በነበሩበት ወቅት ዱተርቴ የጸረ አደንዛዥ እጽ ሕግ ተግባር አድርገዋል ተጠርጣሪዎቹ በሕግ አግባብ ያለው ሂደት ተነፍገዋል በሚል ሕፃናትን ጨምሮ በሺዎች የሚቆጠሩ ሰዎች ተገድለዋል የሚል ቅሬታ ቀርበዋል። የቀድሞ ፕሬዚዳንት እስር ሕጋዊነት ጥያቄ አስነስቷል። ሕጉ ነው የሰራሁት ወንጀልስ ምንድነው? ሲሉ ዱቴርቴ በልጃቸው ቬሮኒካ ዱቴርቴ ማህበራዊ ሚዲያ በኩል ጠይቀዋል። ቅዳሜ በሆንግ ኮንግ ባደረጉት ንግግር እንደ ፕሬዚዳንት ለፊሊፒንስ ህዝብ በርካታ ተግባራትን ማከናወናቸውን ተናግረዋል። በዱተርቴ የስድስት ዓመታት የፕሬዚዳንትነት ዘመን ውስጥ ከ7000 በላይ ሰዎች በአደንዛጭ እጽ ዘመቻ መገደላቸውን የፖሊስ መዛግብት ያሳያሉ። ሆኖም የሰብአዊ መብት ተሟጋቾች ግድያው ባልታወቀ ሰዎች የተገደሉትን ጨምሮ ከ30 ሺህ በላይ ይሆናል ብለዋል። እነስ ጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።